እንደምኖላቸው፣ ራሴን በማስታወቅ ጀምራለው። ስሜ ዘለቀታፈሰ ይባላል። የቁርጭም ጭሜት መስራች ባለቤት ነው። እግ እኔ በሙያው ብዙ ጊዜ አገልግል ያለውና የሚሰራው ስራ የቁርጭም ጭሜት ዋና ተግባሩ ሶስት ናቸው። አንደኛ የማማከር ስራቁርጭጭሜት የማማከርና የማሰልጠኛ ተግባር ስራ ንሠራው ከእነዚህ ውስጥ ከሚሰራቸው ነገሮች አንዱ የፋይናንስ የግዢ የንብረት የኦዲት ዙሪያ ላይ ስልጠናዎችን መስጠት ማማከር ነው ትልቁ ተግባር የቁርጭምጭሚት ድርጅት ዋና ሀሳብ ከዚህ ጋር ከተያይዞ የሚሰራቸው ዋና ዋና የስራ ተግባራቶች ደግሞ አሉ አንዱ በየመንግስት መስሪያ ቤት በግል ድርጅቶች ያሉ የፋይናንስ ስርዓቶች የግዢ ስርዓቶች የንብረትና የንብረት ስርዓቶችን በመመርመር በመገምገም የስጋት ተጋላጭነትን በማጥራት የነዛን ክፍተት መሙላት አንዱ የመስሪያ ቤት ወይም የድርጅት ተቋሙ ዋና ተግባር ነው። ሁለተኛ ማማከርና ስልጠና በጊዜም በንግድም በፋይናንስም በወደብም ማሰልጠና የማማከር ተግባራቶችን እናከናውናለን። ይህንን ስንሰራ መሰረታዊ እውቀቶች አሉ። አንደኛ በሙያው ብዙ እውቀትና ልምድ ያላቸው ባለሙያዎች ናቸው። አብሮ ነው የሚሰሩት። እኔም አቶ ዘለቀ ቀባላለሁ። በሙያ የዲፕሎማ በአካውንቲንግ አለ፣ በማኔጅመንት ዲግሪ ያለኝ እንዲሁ በአካውንቲንግ ኦዲቲንግ፣ ደግሞ ማስተርስ ዲግሪ ያለኝ ከአዲስ ዩኒቨርሲቲ። ፐርሰናል ልምድ ቢሆን ከ20 ዓመት በላይ በጂ በምረት በኦዲት በፋይናንስ ተግባሮች ላይ ረጅም አገልግሎቶችንም እየሰጠው ነው እየሳሁንም እየሰጠው ነው ያለ ስለዚህ ይህ ድርጅት እንግዲህ እንደምትመለከቱት ትልልቅ ስራዎችን ለመስራት የተቋቋመ ድርጅት ነው። ስለዚህ ይህንን ድርጅት እናንተም በዩቱብ ላይ ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ የድርጅቱ አባልነት ተሳታፊ እንደሆኑ አሳስባለሁ። አመሰግናለሁ።